አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ሰላም እንዴት ናችሁ? እዚጋ ጥያቄ ያለን መልስ ሁሴን፣ ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይለው እንግዲህ ክርስትና እና እስልምናን ማወዳደር ስህተት ነው። ስህተትን ያልኩበት ምክንያት ምንድነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነቢያት ሁሉ። ክርስትና ግን ፈጣሪ የደነገገ ሃይማኖት አይደለም።

ለሙሴና ለመሲሁ ደንግጌው የነበረውን ሃይማኖት ነው። ስለዚህ ራሱን የደነገገው ለነቢያት ደንግጎላቸው የነበረው ሃይማኖት ነው፣ ነቢያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ ስብሓነ ወተዓላ ራሱ ይናገር ምናላ ኢነ ዲነ ዒንደ ላሂል እስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩሙል ኢስላም ዲና ይላል። እስልምናን ሃይማኖትን ብቻ አደርኩላችሁ እያለ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነቢያት

ይህ መሆኑ ከታወቀ፣ ነቢያቶች ራሳቸው ያኔ እስልምና ላይ እንደነበሩ እስልምናን እንደሰበኩ የሚገልጹ አንቀጾችን በርካታ አሉ። ለምሳሌ በሱራ አልዕምራን ላይ ምን ይላል? ማ ካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፈ ሙስሊማ ወለም የኩ ምን ልሙሽርኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ አጋሪም አልነበረም። ነገር ግን በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንደሆነ ያዕቆብ ምን ይላል? ወያዕቆብ ያበኒየ ኢነ አላህ አስጠፋ ለኩም እዲነ ፈላ ተሞቱነ ኢላ ወአንቱም ሙስሊሙን ልጆች ሆይ እንሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል እስልምናን አደራ ሙስሊሞች ሳትሆኑ ሆኑ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል ዮሴፍ ሙስሊም ነበር። ተወፈኒ ሙስሊመን ወአልሕቅኒ ቢሷልሒን ይላል። አደራ አምላኬ አላህ ሙስሊም አድርጋ ግዳላኝ ተደጋጎች ማስጠጋኝ በቅጣዩ ላይ ይናገራል።

ሙስሊሞች መሆናቸውን ሀዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነቢያት የደነገገው ነብያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባለን ሃይማኖት ደንግጓል ለነቢያቶች የሚል የለም። ቸዋለ ክርስትና የሚባለን እምነት ተከተሉ ብሎ በፍጹም አላዘዛቸውም። ነብያቶቹም ክርስትና ላይ ሰዎች እንዲኖሩ አልሰበኩም። ወደም ሰዎች ክርስቲያን ሊሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነብያቶችም ዘንድ እውቅና የሌለው ሃይማኖት ነው። የሐዋርያት ሥራ ምዕራፍ አስራ አንድ ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። በዛም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣቸው ከ12ቱ መካከል እንኳን አይደሉም። ጳውሎስና ባርናባስ ነው እንደዛ ያላሉ ተባሉ የሚለው እራሱ ከአምላክ ዘንድ አይደለም፣ ሰዎች ናቸው። ስለዚህ ሰዎች ያወጡት ሃይማኖት ነው። ኢየሱስ ክርስቶስ ካረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው ሁሉ ማለት ነው። እና ያ ነው ከአምላክ ዘንድ እውቅና የለውም፣ ነብያቶች እውቅናን አልሰጡትም። እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጡት። የደነገፍኩት ሃይማኖት ነው ለቀደምት ነብያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነብያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኑ ብሎ ነቢያትን አላዘዘም፣ ነብያቶችም ህዝቦቻቸውን ክርስቲያን ሁኑ አላላቸውም። ይህን ይመስላል

ይሄ ነው አሰላሙ አለይኩም።